መከበር የሚችል ወንድ በዚህ ዘመን ሴቶች ይፈልጋሉ። ነገር ግን በአንዳንድ ሴቶች ባህሪ ምክንያት ወንዶች ራሳቸውን ያስነቃሉ። በዛሬ ቪዲዮ አሁን የምነግራችሁን ስምንት አደገኛ የሴቶችን ባህሪ ካወቃችሁ እንዴት ራሳችሁን ማስከበር እንደምትችሉ ግልጽ ይሆንላችኋል። ማንም ወንድ በሕይወቱ ማየት ከሚፈልጋቸው ነገሮች ውስጥ አንዱ ክብር ነው። ለክብር ወንድ የተባለ ሁሉ ነፍሱን ይሰጣል። ለዛም ወንዶች የማይሞከሩ ነገሮችን በጀብድ ማለፍ የሚፈልጉት። ከአንድ ታሪክን ጀምር። በአንድ የገጠር ክፍል ሀገር ያደገ ሀብታም የገበሬ ልጅ ነበረ። ልጁ ትልቅ ቢሆንም የትምህርት ፍላጎት ስለነበረው ወደ ትልቅ ከተማ ሄዶ ትምህርቱን ለመጀመር ወሰነ። ወደ ከተማም መጥቶ አንድ የግል ትምህርት ቤት ትምህርት ጀመረ። ነገር ግን እዛ ትምህርት ቤት ውስጥ እኩያቸው ስላልነበረና ባነጋገሩ ያሾፉበት ነበረ። ማንም አልቀረበውም ነበረ። ከተወሰኑ ዓመታት በኋላ የከተማውን ኑሮ በደንብ ለመደው። ተማሪዎቹ ግን ድሃ፣ ገጠሬ፣ ተራ ባላገር እያሉ ያሾፉበት ነበረ። አስራ ሁለተኛ ክፍል ሲደርስም አንድ ልጅን በጣም ወደዳት። ያናግራት ቢፈልግም ዓይንህን ላፈር አለችው። እሱም በሷ ፍቅር ምክንያት ተጨነቀ። ይህን ጭንቀቱን የተመለከተው የክፍላቸው ጎበዙ ተማሪ እሷ ብር ነው የምትወደው፣ አላወቃትም መሰለኝ አለው። በዛን ሰዓት ይህ ተማሪ ገጠር ሀብታሙ አባቱ ጋር ሄደ፣ ቆንጆ መኪና ይዞ ተመለሰ። በዚህ ሰዓት ነበር የተማሪዎቹ አይን ውስጥ መግባት የጀመረው። ይህን ይዞ ሲመጣ ጠንቋይ ቤት ሄዶ ነው ብለው ሙድ ያዙበት። የወደዳስ ልጅም ፊት መንሳቷን ትታ በተደጋጋሚ እሱ ጋር መታየት ጀመረች። አለፍ ብሎ የሱን መኪና ወስዳ ሳምንትና ቀናት ሳይቀር እያቆየች ተመለሰለት ጀመረ። አንድ ቀን ግን መኪናውን ሰጥቷት ከጥናት መልስ ወክ እያደረገ ወደ ቤቱ መሄድ ሲጀምር የሱ መኪና ቆሞ ተመለከታት። መኪና ውስጥ ሁለት ሰዎች ተመለከተ። ፍቅረኛው ናት፣ ደስ አለው። ትንሽ ሲጠጋ ግን የሚያየውን ማመን አልቻለም። በገዛ መኪናው ውስጥ ከሌላ ወንድ ጋር ስትሳሳም ተመለከታት። በቆመበት አይኑ ብዥታ ውስጥ ገባ፣ አዞረው። እንደምንም የሆነ አጥር ተደግፎ ተቀመጠ። ከዛም ወደ ሁለት ሳምንት የሚሆን ወደ ትምህርት ቤቱ አልተመለሰም። በዛን ሁሉ ሰዓትም አንድ ቀንም እንኳን አልደወለችለትም። ለመረጋጋት ጸበል ሳይቀር ተጠመቀ። በመረበሽ መሃል እያለ ቤተክርስቲያን ውስጥ አንድ ሰው ተዋወቀ። ህይወቱን የሚቀይር ነገርም ነገረው። የወንድ ልጅ ውድቀቱ የምትንቀው ሴት ጋር በሆነ ጊዜ ነው ወንድ ልጅ ግን ሲያፈቅር እውር ስለሚሆን ይህን በጉዳቱ ብቻ ነው የሚያየው የሚለው ነገር ነው። በዚህ ሁኔታ ውስጥ ሆኖ ነው ይህንን ማስተዋል የቻለው ይህ የሀብታም ገበሬ ልጅም ቀድሜ እንደምታከብረኝና እንደምትንቀኝ እንዴት ላውቅ እችላለሁ አለው። ቀላል ነው፣ በደንብ አስተውለ ስማኝ። እኔም ከብዙ ጉዳቶች የተማርኩት ነው። ማንኛውም ሴት ስታውቅ በእነዚህ ስምንት ባህሪዎች ማወቅ ትችላለህ። ጊዜ ካለህ ልነግርህ እችላለሁ አለው። የገበሬው ልጅም በደስታ ንገረኛ አለው ባህሪ አንድ በማይሆኑ ቃላት ሞራልህን ትነካለች ለስሜትህና ለቃሎቿ አትጨነቅም በቀልድም ይሁን በቀጥታ አድርጋ በተደጋጋሚ ታስረጠርጥሃለች ታዋርዳሃለች ለምሳሌ አምሮብኛል ብትላት እራንተ ምንም አያምርብህም ልትል ትችላለች ሁልጊዜ አስቀያሚ ሁልጊዜ የማትረባ እንደሆነ በሆነ ዘዴ ሞራልህን በመንካት ታሳይሃለች እሷ ይህንን ስታደርግ ላታስተውል ወይም ላታውቅ ትችላለች። የድቡ ቋይ ሙሯ ያስገድዳታል። ይህንን ባህሪ የትኛውም ሴት ላይ ካየ ጥለህ ጥፋ። ባህሪ ሁለት የሰውነት እንቅስቃሴዋን አስተውል። አንተ ስትነካት ይዘገንናታል ወይም እንዳትነካት ካንተ ርቃ ትቆማለች ወይም ትቀመጣለች። አይንን እንኳን መመልከት አትፈልግም። እንደውም አንተን ላለማየት ግርግር ፈጥራ ልትሄድ ትችላለች። የዚህን ሰዓት የገበሬው ልጅ እሱ ጫፋን እንዲነካት እንደማትፈልግ አስታወሰ። እሱ ጠንቃቃ ሆና መስላው ነበር፣ ነገር ግን እውነቱ ያልነበረም የገበሬው ልጅን በመገረም እጅን ሁላ እንዲነካት አትፈልግም ነበር አለው። ባህሪ 3 የሰላምታ መቀነስና ካንተ ጋር መገናኘት አለመፈለግ ፈለክ ካየህባት በጣም በመናቅና በመጥናት ውስጥ ናት ማለት ነው። ይሄ ብዙ ጊዜ የሚከሰተው ተግባብታ የነበረበት ጊዜ ላይ ነው። ልብ ያረፈ ስትል አንተ በማታውቀው መልኩ ጥላቻና ንቀት እንዳዳበረች የምታውቅበት ነው። በግድ አግኝተሀት እራሱ መልሷ አጭርና ለጨዋታ የማይጋብዙ ይሆናሉ። በስልክ ለማናገር ፈልገህ ራሱ ስልክህን ላትመልስልህ፣ ቴክስት ብትፈልግም ያንን ቴክስት አለመመለስን ስትመለከት፣ ይህን ባህሪ ከእሷ ጋር ሳትጣላ ከተመለከት ግባት፣ የምጥንቅ ሴት ናትና ከእሷ ዞርበ የገበሬው ልጅም የሚወዳት ልጅ ባህሪ በሙሉ ሲነግረው ተገረመ ታውሬ ነበር አለ ለራሱ ባህሪ አራት ለሌሎች የምታደርገውን ላንተ ሳታደርግ ከተመለከትክ ቆም ብለ ማሰብ ጀምር የፈለገ የምትወዳት ብትሆን እንኳን ተጠንቀቅ ለምሳሌ የሌሎች ሰዎችን ሶሻል ሚዲያ ፎቶች ላይክ እያደረገች የአንተን ትታ የምታልፍ ከሆነ የሆነ ግብዣዎች ላይ አንተን ትታ መሄድ የምትፈልግ ከሆነ አንተ እዛ ቦታ ላይ እንድትገኝ የማትፈልግ ከሆነ የዛን ሰዓት ነቃበል ራስን ተመልከት። ከዚች አይነት ንቀት የተሞላባት እና በአንተ የምታፈር ሴት ጋር ጊዜን አታጥፋ። የገበሬው ልጅም በራሱ መኪና የትምህርት ቤት ዝግጅቶች ላይ እሱን አስቀረታ ስትሄድ እሱን እንዳይመጣ በቃላቶቿ ስታሳምነው ትዛል። ባህሪ አምስት ለሰው አግዛ አንተን ትጎዳለች። ለምሳሌ ከሰው ጋር ተጣልተ ብዙ ጥፋት ኖረብህም ትንሽ ጥፋት ኖረብህም አንተን እንዳያጠቁ ለአንተ መከላከል ሳይሆን አብራ ከነሱ ጋር አንተን መናገርና ይበልጥ ማዋረድን ካሳየች ይቺ ወደፊትም ስለማታከብርህ ችግርህን ካሁኑ አስወግድ። ባህሪ ስድስት፣ በፍጹም ልትረዳ አትፈልግም። የሆነ ነገር ገጥሞ ብታማክራትም አያገባኝም በሚል ስሜት የራሷን ሁኔታ ብቻ እያዳመጠች አንተ ያለህበትን ነገር ማስተዋልና መረዳት አትፈልግም። ስሜትን መረዳት ካልፈለገችና የእሷን ብቻ ስሜት እንድታዳምጥ ከፈለገች ያንተ ሐሳብ የተናቀ ነው እና የኔን አድምጠኝ አንተ ምናምን ቴነህ እንደማለት ስለሆነ በጊዜ ይህንን አውቀህ ዳን ባህሪ ሰባት ንብረትህን አይታ ብቻ ትቀርበሃለች ሌላው ነገርህን ባታወደው እንኳን ችግሯን መውጫ ታደርግሃለች ከዛ የምትወደው ሌላ ሰው የምታከብረው ሌላ ሰው ነው አንተን ከንብረት በላይ እንደምትፈልግህ እና እንደማትፈልግህ ለይተህ ማወቅ አለብህ ያከበረችውን ንብረቱን እና ገንዘቡን እንጂ አንተን ስላልሆነ እንደውም ይህች ሴት ሞተ ንብረትህን ይዛ ብትጠፋ ደስ የሚላት አይነት ሴት ናት። ባህሪ ስምንት ይህች ሴት ጋር ያለህን ግንኙነት ብታቋርጥ በእልህ ባትወድ እንኳን እጇ ውስጥ ለማድረግ የማትፈነቀለው ድንጋይ የለም። ስለዚህ ቀድመ ተጠንቀቅ። ይህንን የገበሬው ልጅ እንደሰማ ከተቀመጠበት ብድግ ብሎ ወደ ልጅቷ ደወለ። አላነሳችም። ደጋግሞ ደወለ። የዛን ሰዓት አነሳች። የት ነሽ አላት ያለችበትም ሄደና መኪናውን ተቀብሎ ምንም ሳያውራት መኪናውን ይዞ ወደ ቤቱ ተመለሰ። ከዛ ጊዜ በኋላ ልጅቷ ይህ ልጅ እጇ ውስጥ ለማስገባት ውርደቷንና አለመፈለጓን መበቀል ፈልጋ ብዙ ብትጥርም ሊሳካላት አልቻለም። ምክንያቱም የገበሬው ልጅ ከሷ ውሸት ነክቷል። የቻናላችን ተከታታዮች እናንተስ ከምታከብራችሁና ከምትወዷችሁ ልጅ ጋናችሁ ወይስ እነዚህ ስምንት ባህሪ ካያችሁባት ሴት ጋር ውሳኔያችሁ የእናንተ ነው። ቪዲዮ አስተማሪ ሆኖ ካገኛችሁት ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ሕይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሆስ